ብሩኬ ዛሬም ካንቺ ጋ በቃኝ። እስከ መቃብር ሊሄድ ነበረ ግን ዛሬ አበቃ። እዛ ሳንደርስ ቸው ቸው እያለ ይገኛልና አረ ብሩኬ እባክህ እንዲያትሆኑ አንዲያትሆኑ አንቴሞኔ ሀይኒም አንድናቸው የእውነት ደግም ክፉም ዛሬ ላይ እስከ ደሱ ድረስ ብዙ ነገር ያሳልፋቸዋል። ዛሬ በቃኝ ቸው ቸው የምትባባሉ ሰዎች አልነበራችሁም። ስለዚህ ብሩኬ በይቅርታ ሁሉም ነገር ይለፉ ጋር በእግዚአብሔር ይበቃል። ልናብድ እኮ ነው። ጨርቅ መጣል ብቻ ነው ይቀራል። ጮኸን ጮኸን ጮኸን ይበቃል። አቁሙ፣ ታረቁ ብለን ብለን ብለን አልቻን። አትንገሪኝ፣ ገብቶኛል። አይኔ ነውሮኝ ነበረ ታምረኛ ቃልሽ፣ አሁን ግን ቻው ቻው እያለ ይገኛል። ብሩኬ ዛሬም የእውነት ስነግራችሁ ዛሬ በሰላም በፍቅር የሚመጡ መስሎኝ ነበረ። በቃ ይቅርታ ተጠይቁ፣ እሷም ይቅርታ ጠይቃ፣ እሱም ይቅርታ ተባብሎ ሰላም የሚወርድ ቀን መስሎኝ ነበረ። የምሬ ነው ምላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦቼ እንዴ ናችሁ? እኔ ደህና ነኝ። እግዚአብሔር መስገን፣ ሁሉ ሰላም ሁሉ መልካም። እግዚአብሔር መስገን፣ እኔ ጋ ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብያለሁ ማለት ነው። ውድ ቤተሰቦቼ ብሩክ አሁን ላይ የለቀቀ ቪዲዮ በጣም ነው ልብ የሚሰብሮ በጣም ነው የሚያዛዝነው። የምሬ ነው ምላችሁ እንዴ እስከ መቃብር ካንቺ ጋር ሊሄድ አስቤ ነበረ ግን አሁን በቃኝ ትቻለው እያሌ ነው። እና ብሩኬ፣ እንደዛ ሊሆን አይችልም። መቼም እንደዛ ሊሆን አይችልም። እውነቴን ነው የምልክ ምክንያቱ ሰው ልጅ ይሳሳታል፣ ያጠፋል፣ ምናምን ብዙ ነገር አለ። ግን በህይወታችሁ ብዙ ነገር ያሳለፋችሁ ሰዎች ናቸው እናንተ ዝም ብላችሁ ዛሬ ተነስታችሁ ነገ ቻው ቻው የምትባባሉ ሰዎች አደላችሁም። ስለዚህ ሰላም ለመፍጠር ሞክሩ እባካችሁ ማለት በቃ ይሄ ነው ማለት የምንችለው። ይበቃል እስከዚህ ድረስ ከሄዳችሁ፣ አሁን ደግሞ በቃ ለጥላቻ ወይም ለመጣላት ሳይሆን ለሰላም ብትጥሩ ምን አለ። በቃ እኔ ቅርታ ሊጠይቃት እኔ ቅር እንድትለኝ ፈልጋለሁ እየተባባላችሁ አንዱ በቃ ዝቅ ስሎ ነገሮች መልካም የሆነ ይመጣልና፣ ኧረ ወደ መልካም ነገር ነው። በእናታችሁ በእናታችሁ፣ እረ ፈጣሪን ፍሩ። በጭንቀት ልናብድ እኮ ነው፣ በቃ ጨርቅ ጥለን ጥር ብለን በቃ። እውነቴን ነው እንደ እንደ አየር ላይስ ልንነሳ ብቻ ነው የቀረን። እና ይሄ ነገር ደግሞ አንቺ ምን ያገባሽ አንተ ምን ምናምን የምንወሳ እንባባል ምክንያቱ እናንተ ስለምንወዳችሁ ለእናንተ ትልቅ ክብርና ፍቅር ስላለን ነው። እኛ እነዚህ ለእናንተ እንደዚህ የምንጨነቆ። ስለዚህ በእናታችሁ ተረዱ። በቃ የራሳችሁን ሙድ ብቻ ባታራምዱ ምን አለ። እኛ ፍቅርም ተረዱ ማለት ፈልጋለሁ ቤተሰቦቼ። እስቲ እናንተም የምትሉ ደግሞ ኮመንት ስር ይጠብቃለሁ። ብሩኬ ዛሬ እንደዚህ አይነት ቪዲዮ ይለቃል ብዬ ፍጹም አልጠበቅኩም። ማለት እውነት ነው ምላቸው፣ አልጠበቅኩም በጭራሽ አልጠበቅኩም። ምክንያቱ ትላንትና እታችኋል ሃይሚ፣ ይቅርታ ሃይሚ፣ በቃ ሁሉም ነገር ይቅር በይ፣ ሁሉም ነገር ይቅር ይሻላል ተባብሎ ወዲያው የሚፈቱ ቀን ነበረ ትላንት ራሱ ማለት ነው። ዛሬም ደግሞ ሰላም አውርዶ ይመጣሉ በሚለው ነበረ ጉጉታችን። ነገር ግን እሱ በቃኝ ቻው ቻው እያለ ሲመጣ በጣም ነው ያዘንኩትን፣ የምር ስነግራችሁ በጣም ነው የሚያዛዝኑ፣ በጣም ነው የሚደብሩ። እንደዚህ በአድርጉ ምናል ምናል ቢያበቁ እያል ኩንጀ ከራስ ጋር ሲያወጣ ሲያወርድ፣ በእውነት የምላችሁ በጣም ነው የሚያስከፋው። በነገራችን ላይ ቤተሰብ ሰላም ስናጣ ቀላል ነገር አይደለም። የእውነት እንደ ሰላም በህይወታችን የሚያስፈልገው ነገር የለምና ሰላም ሲኖረን ቀላል ነገር ይመስለናል ብዙ ጊዜ ነገሮቹ ማለት ነው። ግን እንደ ሰላም በህይወታችን የሚያስፈልገው ነገር እንደሌለ ነው አወቅኩት።